ልደታ ለማርያም ግንቦት አንድ ቀን እንኳን ያደረሳችሁ አደረሰን ያመሰው ትበልን። እግዚአብሔር ለሀገራችን ሰላም፣ ለሕዝባችን ፍቅር፣ እኛም ባለንበት ሰላማችን በስቶ በሰላም ወደ ቅድስት ሀገራችን ገብተን የምናከብር ያድርገን። እንዴት ናችሁ? ሁሉ ሰላም፣ እኔ ጋ እግዚአብሔር ይመስገን። እንደዚህ እንደምታዩት ያው

ገጠር ላይ ሲሆን ደግሞ ለየት የሚያደርገው ነገር ቤተሰብ፣ ጎረቤት ሁሉ ተሰባስቦ አንድ ላይ ነው እና ግንቦት ማርያም በጣም የሆነ ደስ የሚል ድባብ አለው። ከምላችሁ በላይ ሁሉንም በዓል ወደዋለሁ። ለደታ ግን ለየት የሚያደርገው ከሁሉም በዓል ግደታ በተሰባስቦ ነው። አንድ ሰው ብቻውን አይውልም። እኛ አካባቢ ማለት ነው። እንግዲህ እንደ አካባቢው ሊለያይ ይችላል። እኛ አካባቢ ግን ደስ የሚለኝ ነገር እሱ ነው። በፍጹም አንድ ሰው ብቻውን አይውልም። ቤተሰብ ካለ ቤተሰብ ጋር ቤተሰብ ካለ ደግሞ ጎረቤት ሁሉም ተሰባስቦ ማለት ነው፣ እስከ ሳምንት ድረስ አይለያይም። እራትም ምሳም ቁርስም ሁሉም በቃ ደስ የሚል ድባብ አለው እና ና ልጅ ስነስቶን ደግሞ ለየት የሚያደርገው እንሳል ነበረ። ያው የእኛ ስዕለት ከማስታውሳቸው ስዕለቶች የዳቦ መጋገሪያ እንጨት እንሰብራለን እንጀራ ለመጋገሪያ ተሳሉ ሲባል ማለት ነው። እና እንደዛ እያለ ነሳል ነበረ። ያው እያደግን ስንመጣ ደግሞ ያው ብር መስራት ሲጀመር ስኳር ቡና፣ ሰው በየአቅሙ አደለ እንደዛ ነሳል ነበረ። እና በጣም ደስ የሚል ድባብ አለው ገጠር ላይ። ከተማ ላይ አላቅም፣ እኔ ገጠር ልጅ ስለሆንኩ ማለት ነው። እና ዋናው ነገር ደግሞ ያው መድረስ ነው። መድረሳችን ስደት ላይ ሲሆን ደግሞ ከባድ ነው በጣም የፈለገ ነገር ቢሟላላችሁ የፈለገ ነገር ቢኖራላችሁ፣ ለምሳሌ ዳቦ ቢኖር ሁሉ ነገር ቢኖር ማለት ነው ቤተሰቦቻችሁ ጋር ወይም ጓደኞቻችሁ፣ በቃ እንደዛ ካልሆነ ደስ አይለም። የፈለገ ቢኖር ማለት ነው፣ ልበሉ ልጠጡ ትችላላችሁ፣ ግን ደስታ አይሰጠም። እንደ እኔ፣ እኔ እንደዛ ነው የሚሰማኝ፣ ደስታ አይሰጠኝ በፍጹም በዓል ሲሆን። አሁን አንዳንድ ጊዜ አልፎ አልፎ አዘጋጃለሁኝ በራሴ ብር እንጀራ አስመጣለው በቃ እያሉትን ነገር የሚያስፈልገኝን ለመርሳት ነው። እኔ በቃ እንዳላስብ ቤተሰብ ጋር በሆንኩ ብዬ እንዳላስብ እንዳልጨናነቅ እያልኩኝ ቢያንስ እኔ የቻልኩትን ነገር አዘጋጃለሁን። ጾም ከሆነ የጾም ምግብ፣ ጾም ካልሆነ ደግሞ ስጋ ምናምን አስመጥቼ ፋረኪ ምናምን አዘጋጃለሁን። ግን ተዘጋጀ እንጂ የሆነ ደስ የሚል ነገር የለውም። ስሜታችሁ ያው ብቸኛ እንደሆነች ነው የሚሰማውና ብቻ እግዚአብሔር ለሀገራችን ሰላም አድርጎልን እኛም በሰላም ወደ ደስት ሀገራችን ገብተን ቤተሰቦቻችንን እግዚአብሔር ጠብቆልን በሀገራችን የምናሳልፍ ያደርገን እሱን ነው የምለው ብቻ ግን ያው ይመስገን አንዳንዴ እንደዚህ ሚዲያ ላይ ምናምን ስናይ በሆነ እኔ በቃ ለምን እንደሆነ አላቅም ግን ሁላችን ነው የምናነብ አስባለሁ። ቤተሰቦች ጋር ብሆን ብዬ አስባለሁ። በተለይ እንደዚህ ቤተሰብ ጋር ተሰባስቦ ምናምን ሲስቆ ሲጫወቱ ሳይ በቃ ይሆናል አይደለ? መቼም አልገናኝ አይነት ነገር ነው ማስበው፣ ወይ መቼ ነው ያ ቀን ለእኔስ ብዬ አስባለሁኝና ወይ ወደ ኋላ ተመልሼ እያስብኩ እኮ ነው ይቅርታ አርጉልኝና ብቻ እግዚአብሔር ይመስገን። እኔ በዚህ በቅርብ ጊዜ እንደዚህ ወዲህ እየባሰኝ ብዙ አመት እዚህ ሀገር የተቀመጡትኝ እውነት ለመናገር በጣም አደንቃቸዋለሁ። ኮበዞች ናቸው። ከምር አስራ አመት አስራ ሁለት አመት ከዛ በላይ የተቀመጡ እህቶች አሉና፣ በእርግጥ ፈልገውት ምናምን ወይም ደልቷቸው አይደለም የተቀመጡት፣ እሱን አውቃለሁ። በቦታው ያለ ሰው ነው የሚያውቀውና ምን ልግባ ምን ኑሮ እያሉ ነው እነሱም እዚህ ደረጃ ላይ የደረሱትኝ። ብቻ እግዚአብሔር እንደ ፍላጎታችንን በትንሹ አድርጎ የምንፈልገውን ነገር አሟልቶልን። ብዙ አመት እንደዚህ ሳንሰቃይ በናፍቆትም በዛ ላይ ብዙ አመት ስንቀመጥ ስደት ላይ በሽታ ነው ይዘን የምንገባው እና እግዚአብሔር ፍላጎታችንን አሟልቶልና በትንሹ በቃ ብሎን ለሀገራችን ያብቃል ሁላችንንም ሙስሊሞችን እንዲሁም ክርስቲያኖችም ሁላችንንም በቃ በቃ ብሎም በትንሹ ወደ ሀገራችን ሀገራችን አሁን ላይ ደግሞ የሚያስጠላው ሀገራችንን ራሱ ሰላም የለም፣ ሀገር ገብቶ መኖር የሚቻልበት ሁኔታ አደለም። እሱ ራሱ ተስፋ ያስቆረጣል። ብቻ ሁሉንም እግዚአብሔር ያስተካክልልን እንመለው እና ወዶች፣ ይህ ዛሬ በእንደዚህ አይነት ሁኔታ ነው በዓሉን እያሳለፍኩ ያለሁት። ያው በሬን ዘግቼ ሻማይን አብርቼ ምናምን ዳቦ እየበላሁ ነው። እንብላላችሁ አለ ውዶች፣ ፈንድሻም አለ። ከፈለጋችሁ ደግሞ ሌላ ሊሰራላችሁ ይችላል፣ የምትበሉትን ነገር ማለት ነው። የሚበላ ያው ዳቦ ደረቅ ዳቦ አቅርባሽ እንዳትሉኝ። እና ቤተሰብ ያልሆናችሁ ቪዲዮ የምታዩ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። በተረፈ ላመሰት በለን አማብርሃን ለሀገራችን ሰላም አድርጋ እኛንም በሰላም አድርሶን የዛሬ አመት እኮ ስደት ነበር ብለን የምናወራበት ሆነ፣ ሀገራችን ላይ ገብተን ቤተሰቦቻችን ጋር አሳልፈን ማለት ነው እንደ ዘለ ማለት ያብቃን። ቁም ነገር እንዴ ዘለ ማለት ያብቃን። እግዚአብሔር ሰላም ለሀገራችን። ወዳችኋለሁ፣ ውድ ቤተሰቦችን አበረታቱኝ። ትንሽ ነው የቀረኝ ሰዓት ልሞላ ማለት ነው። ከቻላችሁ ቪዲዮን እስከ መጨረሻው ያያችሁ ላይክ ብታደርጉ ደስ ይለኛል። ምክንያቱም ያን ይሃል አይደለም የቀረኝና፣ ሰዓቴን ሙሉልኝ። ተቀበለኝም ማለት አልተቀበለኝም ይለይልኝና ሰዓቴን ይልኝ። እሺ ውዶች፣ ይሄው ማለት ሰዓቴን ሙሉልኝ። ቪዲዮስ ከመጨረሻ የሄች ሰዓቴን ሙሉልኝ። ሲታረስ ነው መሰለኝ። በጣም እንትን ያለው ጎተተኝ፣ ከመላችሁ በላይ ጎተተኝ። ሁለት ተዳርሶ ነበረ፣ ግን በቃ አይጨምርም እዛው ላይ አፍጥጧል ማለት ነው እኔ ራሱ ይሄ መንፈሶችን የለይለት ብዬ ማጫወት ጀምሬ ነበረ ግን አይሸርትልኝ አለ። ለምን እንደሆነ አላውቅም። ብያለ ቢደረግ ቢሰራ አይሸርትም። ሳምንት አካባቢ ሞከርኩትኝ ግን እየሸረተልኝ አይደለም። እና ወንዶች ዬ ቪዲዮን እስከ መጨረሻው ድረስ አጫውቱልኝ። ልደታ ተጠብቃችሁ፣ ከክፉ ነገር ሁሉ ተጠብቃችሁ፣ ወቶ ከማቅረት እማ፣ ብርሃንዬ ወቶ ከማቅረት ተጠብቀን፣ ተጠብቃችሁ። እወዳችኋለሁ። ሰላማችሁ ብዝት ብዝዝት ይበዛልኝ። ሰላም ለሀገራችን